ሰላም፣ ሰላም ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቤተሰቦቻችን ሰሞኑን ስሜታዊ ሆኜ በምናገረው ነገሮች ትንሽ ያስከፋዋችሁ ይመስለኛል። አንዳንድ ጊዜ ያው የሆነ የበደላችሁ ሰው ሌላ ሆኖ ሳለ ከዛ ተመልሳችሁ ደግሞ በንግግራችሁ በተለያየ ነገር ሌሎችን ሰዎች ታስከፋላችሁና እኔም እየገጠመኝ ያለው ያ ነገር ስለሆነ ነው። እጅግ በጣም ይቅርታ ጠይቃችኋለሁ። በተለይ ደግሞ ትናንትና የባሮክ ሚዲያ ላይ የተለቀቀው ቪዲዮ ላይ መግቢያ ስሰራ ትንሽ ንግግሬ ደስ አይልም ነበረ። እኔ ራሱ ያየሁት ቪዲዮ ከተለቀቀ በኋላ ነው። ስሜታዊ ሆኜ የተናገርኩት ምክንያቱም ጓደኛዬ ደውሎ ላገኘህ የምነግረ ነገር አለኝ ስለሙ ሲለኝ ጊዜ ኢሚዲየትሊ እኔ በቃ ኦፍ ነው የሆንኩት ማለት ነው። ደግሞ ከሱ ጋራ ምን ቢኖራት ነው፣ ምን አይነት ነገር ቢኖራት ነው ብዬ ማለት ነው። እና የነገረኝን ነገር ደግሞ ሰምታችኋል። እሙ ከእሱ ጋራ ሌላ ነገር እንደተፈጠረና ጭራሽ የተረገዘውም ልጅ ከእሱ እንደሆነ ነው አሁን የነገረኝ ማለት ነው። እኔ ስሜቴን መቆጣጠር አቅቶ ነበር በጊዜው ግን አሁን እንደ ትልቅ ሰው ለማሰብ እየሞከርኩኝ ነው፣ በተቻለ መጠን። ዛሬ ደግሞ እውነት እሷ ይሄ ነገር እውነት ነው ወይ ብዬ ለመጠየቅ ነው የመጣሁትም። ውጪ ነው ያደርኩት፣ ቤት አላደርኩም። ምክንያቱም ማታ በዛው በግለቴ በመጥፎ ስሜቴ ቤት ብመጣ ኖሮ ሌላ ነገር ይፈጠር ነበረ። ልጃችን ፊት ደግሞ መጥፎ ነገር ማድረግ፣ መሰዳደም፣ መጨቃጨቅ በጣም የሚያስጠላ ስሜት ነው በራሱ ያለው። እኔ አሁን እንደ ትልቅ ሰው እናስብና መሄድም መለያየትም ካለብን፣ በቃ ትዳራችንም የሚያበቃለት ከሆነ እኮ ግዴታ ተደባድበን ተፈነካክተን፣ ወይ ተሰዳድበን ሳይሆን ስነስርዓት ባለው መንገድ ሊሆን ይችላል ያ ነገር ማለት ነውና፣ ብቻ እናንተ ቤተሰቦቻችን በኛ ምክንያት ብዙ እየተጨነቃችሁ ያላችሁ፣ ብዙ እየከፋችሁ ያላችሁ የበፊቱ ሳቃችንና የበፊቱ ጨዋታችንን እንድንመልስ ብዙ ጊዜ የምትጠይቁን ሰዎች አላችሁ። እኔ አንዳንዴ ሳቅ ይዘኛል። ለምንድነው ሳቅ የሚይዘኝ? መመለስ ብንችል እላለሁ። አሁን በፊት የምንሰራቸውን አይነት ኮንተንቶች እንድንሰራ ነው እናንተ የምትፈልጉት ማየት የምትፈልጉት እንደዛ አይነት ቪዲዮ ነው። ይሄኛውንስ እንዴት እናድርገው? አብዛኞቻችሁ ከአሁን? ይሄ ነገር ድራማ ወይም ውሸት ስለመሰላችሁ ነው። ወደዛ ተመለሱ ምትሉት እኛ ፈልገን መመለስ ብንችል ፈልገን ማድረግ ምንችል ኖሮ ኢሶኬ ችግር አልነበረውም። በአንድ ቀን ነው ወደ በፊቱ ሙዳችን ምን መለሰው ማለት ነው። ምክንያቱም ፕራንኮችም ስንሰራ የሚያስቅ ነገርም ስንሰራ እይታ አተን አናቅም። እድሜ ለናንተ ላይክ ታደርጋላችሁ። አሁን እኮ ላይክ የለም። እግዚአብሔር እኛ የውሸት ቢሆን እየሰራን ያለ ነው፣ ላይካችን እየቀነሰ ቪዋችን እየቀነሰ ለምንድነው? እሱ እንደዚህ አይነት ድራማ ልንሰራ የምንችለው በፍጹም ሊሆን አይችልም። የተፈጠረው ነገር ሁሉ እየሆነ ያለው ነገር ሁሉ እውነት ስለሆነ ነው። እውነት እየሆነ ስላለ ነው። መቀየር ያልቻል ነው እንጂ አንድ ቀን አይፈጅብኝም አልኳችሁ። ሰላም ተፈጥሮ ወደ በፊቱ ሙዳችን ወደ በፊቱ ህይወታችን ብንመለስ የኛም ደስታ ነው። ግን አልቻልንም። ማድረግም ስላቃተን ነው ዝም ብለን ቁጭ ያል ነው ማለት ነው። ዝም ብለን እየተጨቃጨቅን ዝም ብለን እየተሰዳደብን ያለ ነው ማለት ነው። እና ከዚህ ምንም አትማሩ ማውቃለው፣ ግን ህይወታችሁ ውስጥ ድብቅ ነገር ካለ ህይወታችሁ ሊሰምር አይችልም። ቀድማችሁ መናገር። አንዳንድ ኮሜንቶች ያለው እንደዚህ እንደዚህ፣ በፊት እንደዚህ ኖር፣ እንደዚህ ሆኜ ምናምን ሳልነግረው ሳልነግራት የሚባል ነገር ኮሜንቶችን ያለውና ጉዳት አለው። ያንን ግን ትማሩበት አላችሁ ማለት ነው። ሚስጥር አድርጋችሁ ምንም ወደ ግንኙነትና ወደ ትዳር እባካችሁ ከቻላችሁ ባትገቡ የተመረጠ ይሆናል። እና ገብቼ እኔ አሁን እውነት ነው እውነት አይደለም ብዬ በተረጋጋ መንፈስ ነው የምጠይቃት። ብዙም ጭቅጭቅ አልፈልግም። ብዙ ሁካታም አልፈልግም። ሰላማዊ በሆነ መንገድ ገብቼ ፍቅርን እጠይቃታለሁ። እውነታውን ማለት ነው። እና እግዚአብሔር ይርዳኝ፣ ሰላሙን እንዲያወርድልን፣ እናንተም ጸልዩልን። ፍቅር ግን ይህንን ነገር አድርጋ ከሆነ ወይም ደግሞ ተፈጥሮ ከሆነ ምንም ምንም ይሄ ቆሞ ማውራትም መጨቃጨቅም ምናምን ሳያስፈልግ ሰላማዊ በሆነ መንገድ ትዳራችንን ማቋረጥ ማብቃት አለብን ማለት ነው። ሰማኒያችንን መቅደድ መቻል አለብን ማለት ነው። ሰላማዊ በሆነ መንገድ አድርጋው ከሆነ ምክንያቱም እኔም ጥፋት አለብኝ። እኔም የሆነ አጽያት አለብኝ። እኔም በትዳራችን ላይ አደጋ የሚያደርስ ከባድ የሆነ ችግር ፈጥሬያለሁ። እሷም እንደዛ አይነት ችግር ፈጥራለች። ሁለታችንም ባለ ችግር ከሆንን ደሞ ማን ማንን ይቅር ይላል? ማን ማንን ይቅር ይላል? ጥፋት እኩል። ትላንትናውን ብዙዎች ስትናገሩ ነበር። ደግ ያደረገች ምናምን ስትሉ ነበር። እኔ ግን እንዴት ደግ አደረገች ይላለሁ? ምክንያቱም ራሱን የቻለ ራሱን የቻለ ችግር አለው ማለት ነው። ይሄ ነገር ለመጀመሪያ ሷ እኔ አሁን ምንድነው ይሄን ነገር ከሰማች በኋላ አይደለም ይሄን ነገር ያደረገችው ኦኬ፣ መጀመሪያም ደብቃ የነበረ ዛሬ እኔ ጋር ያለውን ችግር ሳወጣና ስናገር ነው እሷም የተናገረችው የሚለው ነገር እያሳሰበኝ ስለሆነ ማለት ነው። ስለዚህ በምንም አይነት መንገድ ይቀር አባባል አንችልም። በቃ ሰላማዊ በሆነ መንገድ ሰላሙን ይቅጠምሽ ሰላሙን ይቅጠም ተባብለን እንግዲህ ሰላማዊ በሆነ መንገድ መለያየቱ አስር እጥፍ የተሻለ ነው ብዬ ስለማስብ ልግባ፣ ልጠይቃት ከዛ በኋላ ወደሚቀጥለው ውሳኔዎች እንሄዳለን ማለት ነው እንደዛ ይሻለን ዛሬ እንግዲህ ጨቃጨቅ ፈልጌ ማለለ ለናደርሽ መጀመሪያ ሰላም አደርሽ ወይ እያልኩሽ እኮ ነው ሰላም ለምን እንድጨቃጨቅ ታደርጊኛለሽ ስራ አለብኝ ብዙ ስራ አለብኝ። ለወጣ ነው ሲጀመር የመጣሁት ምናልባት ዛሬ የመጨረሻ ቀኔ ሊሆን ይችላል። እዚህ ቤት ስመጣ የመጨረሻ ቀኔ ሊሆን ይችላል። የመጨረሻ ቀን ኑሮ ለመኖር በትዳር ለመኖር እና ኑሮ ለመኖር የመጨረሻ ከኔ ሊሆን ይችላል የመጣሁት ማለት ነው። ምክንያቱም ለምን ነገሮችን ወደ ጸብ እና ወደ ሌላ ነገር ለምን ትወስጂዋለሽ? ቆይ እያስፈር ለምን አስፈራራሽ ያለሁ ማንም እኮ የየራሱን ህይወት ይኖራል። ትላንትና ውጭ ያደርኩበት ምክንያት ምክንያት መስማት አልፈልግም። አንቺ መስማት ስለፈለግሽ እና ስላልፈለግሽ ብቻ ሳይሆን ያንን ነገር አድርገሽ ሲጀመር፣ እዚህ ብመጣ ማታ በዛ ስሜት ውስጥ በዛ ንዴት ውስጥ እና በዛ ብስጭት ውስጥ እዚህ ብመጣ ኖሮ ዛሬ ከሁለት አንዳችን የለንም ነበር። ግዴታ ባለ ትዳር ሲባል ለመለያየት መገዳደል አለበት። እኔም በዛ ስለማምን ነው አሁን እንድትነግሪኝ የምፈልገው አንድና አንድ ነገር የሆነ አጭር መልስ ነው የምፈልገው። ማፒ ያለውን ነገር ሰምተሻል። አድርገሻለ ለምድነው ነው አዎ ወይም አይ እንድትይ ነው የምፈልገው።

ስነስርት እያልኩሽ ያለውትን ነገር መጀመሪያ አዳምጪ። ለምን የሚደውልልሽ አድርገሽ ዋል ወይ ነው ከእሱ ጋር አድርገሻሉ ወይ ነው ሌላ ነገር አለሽ ወይ ነው ምንድን ነው ያለሽ? አይደል እንዲቪዲዮ ደግሜ ያንን ቃል መናገር አልፈልግም። ደግሜ ራሱ ለራሴ መስማት አልፈልግም። እኔ አንተ ደጋግሜ ያልነገርኩሽ ነው፣ ለህዝቡ ላንቺ የሚያሳውቁት አለቀቁ። አንዴ እኔ በኮንፊደንስ ነው ያሳወቅኩት። አንቺ ለካ ከዚህ በፊት እኔ ላይ ቺታ አድርገሽ አንቺ ደበክሽ። እኔ ደግሞ አወጣው። ልዩነታችን እዛ ጋ ነው ማለት ነው። እኔ እኔ ነው ለምን ነገር እኮ ውስጥ ያለው ልጅ የማን እያልኩሽ ይያኩሽ ያለው ለምን ነው ምናምን ለሶስት ዓመት እና ከዛ በላይ ባልሽ ነኝ። እኔና ምን አገባኝ እንደዚህ ልጨቃጨቅ አልነበረም። ራስ ላይ ውጭ ላይ በሰላማዊ በሆነ መንገድ እንነጋገራለን። ይሄን ለምን እንድበሳጭ እኮ በሰላም እኮ ድጋምሚ ይሄንን ቃል መስማት ፈልጋለሁ ካንቺ። ከእኔ መስማት ፈልጋለህ? እኔ ሲጀመር አሁንም ድረስ ውስጤ አእምሮ እያሰበ ያለው ፍራንክ መሆኑ እኔና ያንቺ አይገናኝም አይገናኝም። እኔ እኮ ተናገርኩኝ ራ ን እንደ አንተ የምታደርገውን ነገር መልካም ነው። ተ የምታደርገው መቀበል አለብኝ። ወንዶች የምታደርጉት ሁሉም መቀበል አለብት። ሴቶች ለምንድነው ተበ ያረርኩሽም ግን እ እንዴት አሰብ እኔ አድርጌ ባይሆን ዝም ብሎ አድርጌ ባይሆን፣ በምን አወቅሽ? አሁን እኮ ነው፣ አሁን እኮ ነው፣ አምስት ቀን አልሞላሁም እኮ ያንን ነገር ካወቅሽ እኮ አንቺ ነው ነገርኛ። እኮ በዚህ እኔ ለምንድን ነው ሌላ ነገር እንዳፈጥሪ? ሲቀጥል አሁንም

የእኔም ጥፋት የአንቺን ጥፋት ነው፣ ሁለታችን ጥፋት ነው ያጠፋ። ስለዚህ ሰላማዊ በሆነ መንገድ የምናደርጋቸውን ነገሮች እናደርጋለን። ከዛ በፊት ግን ምናልባት የአንድ ሰው ስህተት ሊታረም ይችላል። ሁለቱም ስህተተኛ ከሆኑ ግን ከመለያየት ውጪ አማራጭ የላቸውም። ምክንያቱም ትዳሩ ትዳር ሆኖ ተንኮታቷል። ዛሬ ሳይሆን የዛሬ ስንት አመት ነው ይሄ ስለኔ ልጅ አለማወረቅ ስለኔ ስለኔ ልጅ አታወር። ስለዚህኛው የራሴ ልጅ ነው። ስለዛ ልጅህ ማለት ነው። ስለዛኛው ልጅ ስንት ወር ነው ያልከው? አንድ አመት ከስምንት ወር ነው፣ ከሰባት ወር ነው። የዛን ጊዜ ነው ትዳር የተበላሸው፣ አሁን አይደለም። እሺ፣ በጣም ጥሩ። አሁን ለማድረጋቸው ለእያንዳንዱ ነገሮች ማለት በኋላ ዋጋ ተከፍለልኝ ምናልባት ማለት ነው ውሸት ከሆነ ማፒ ጋር የሆን ነገር አስባችሁ ከሆነ ተመካክራችሁ ከሆነ እኔ ላይ እያደረጋችሁ ያላችሁት እንዲህ አይነት ነገር እኔ ለመበቀል ወይ ጥፋት ጥፋቴን ምናምን እንዲገባኝ ወይ የሆን ነገር እንዲሆን ከሆነ እያደረጋችሁ ያላችሁት ሌላ ጣጣ ውስጥ ከመግባቴ በፊት አሁኑን ብትነግርኝ ይሻልሻል። ይህ ጣጣ ሌላ በጣም ከባድ ከባድ ነገሮች አደርጋለሁ። ያን ከማድረጌ በፊት ብትነግሪኝ ነው የሚሻለው እያልኩሽ ነው። ምንም ምን እነግርህ ምን ልንገርህ። እውነትን ብትነግሪኝ ነው የሚሻለው። ፕራንክ ነው ወይስ እውነትሽን ነው? ፕራንክ። ስለዚህ እውነትሽን ነው። ጥሩ። ስለዚህ እኔ ከዛሬ ዋቀን ጀምሮ ማለት ነው ከፈለገኝ ሰው ጋር ለማደርጋት ለእያንዳንዱ ነገር ለእያንዳንዷ ነገር ማለት ነው ካሜራውን ዝ